የትንሣኤው በኩል የሰው ልጆች ሕይወት ኢየሱስ ክርስቶስ ተነሥቷል። በእውነት በዝግ መቃብር ውስጥ ተነሳ ሳይከፍተው፣ አዳምንም ከሞት ከሲኦል አወጣው። በትንሣኤው ተረስተን ዘመርን፣ የምሕረቱን ዓመታት መቁጠር ጀመርን። ለምን በአዲስ መቃብር ተቀበረ? ነሳቱም ደግሞ ያዝ እንዳርገውና ለምን በአዲስ መቃብር ተቀበረ? የመጀመሪያው ማለት ነው። እንግዲህ በብሉ ኪዳን አባቶቻችን የአባቶቻችን አጽም ካረፈበት መቃብር የመቀበር ልማድ አላቸው ወይም ስላላቸው በእስራኤል ባህል ማለት ነው። ዮሴፍ በግብፅ የእስራኤል ልጆችን ምን አላቸው? እግዚአብሔር ሲያስባችሁ አለ። እግዚአብሔር ሲያስባችሁ ማለት ከዚህ በሲኦል ከተመሰለች ግብፅ ከባርነት ነፃ ሲያወጣችሁ ማለት ነው፣ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ። አንዳንድ ሰው ከሞተ በኋላ እኔ ከሞት ለምን ጅብ አይበላኝም፣ ለምን የፈለጉበት አይጥሉኝም ይላል። በፍጹም በፍጹም ስህተት ነው። በሁለት ነገር፣ አንደኛ ቅዱሱን በተቀደሰ ስፍራ ማስቀመጥ ስለሚያስፈልግ፣ ሁለተኛ የተቀደሰው ቦታ ሰውን ስለሚቀድስ ሰብ ይቀድስ ለመካን መካን ይቀድስ ለሰብ ስለሚባል ማለት ነው። ስለዚህ ይህን ያዝ ያስፈልጋልና ብሎ አምሏቸዋል። የአባቶቹ የአብርሃምና የኢስሐቅ ያዕቆብም አጽ ካረፈበት ለመቀበር ፈልጉ ይህን ተናገረ። ዘፍጥረት ምዕራፍ 20 ቁጥር 25 ላይ በቤቴል የነበረውም ሽማግሌ ነቢይ ምን አለ? በሞትሁ ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ። ምን ባልኩ ጊዜ አለ? በሞትሁ ጊዜ፣ በቤት ቦታ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ፣ አጥንቶቼንም በአጥንቶቹ አጠገብ አኑሩ። ለምን? ከእግዚአብሔር ቅዱሳን ሰዎች ጋር አጽማቸው ጋር በመቀበር የሚገኝ በረከት አለ። የሚገርማችሁ ነገር በረከት አለ። ከቅዱሳን ጋር በመቀበር የሚገኝ በረከት አለ። በአጠገቡ አኑሯል። ይህን ብሎ ተናግሯል። አንደኛ ነገሥት ምዕራፍ 13 ቁጥር 31 ላይ እንግዲህ እንዲህ ከሆነ እንዲህ ከሆነ ጌታችን የተቀበረው እንደ እስራኤል ባህል የቅዱሳን አጽም ካረፈበት ሳይሆን ማንም ካልተቀበረበት ከአዲስ መቃብር ነው። ይኸውም ዮሴፍ ለራሱ ያዘጋጀው ነው። እንግዲህ ዮሴፍም ይላል ሥጋውን ይዞ በንጹሕ በፍታ ከፈነው ከዓለት በወቀረው በአዲሱ መቃብርም አኖረው ይላል። በመቃብሩም ደጃፍ ታላቅ ድንጋይ አንከባሎ ሄደ። ማቴዎስ 27 ቁጥር 59 ላይ ይህን ይናገራል። ይህም የሆነው እርሱ ባወቀ በእርሱ ጥበብ ማለት በእግዚአብሔር ጥበብ እንዲህም በማድረጉ አይሁድ እንዲህም በማድረጉ አይሁድ በአዲስ መቃብር በመቅበሩ አይሁድ ለትንሣኤው ምክንያት እንዳያበጁለት አድርጓቸዋል በብሉይ ኪዳን እንደተጻፈው በብሉይ ኪዳን እንደተጻፈው ከነቢዩ ከኤልሳ መቃብር ተቀብሮ የነበረው ሰው የነቢዩ አጥንት በነካው ጊዜ የነቢዩ አጥንት በነካው ጊዜ በተአምር ተነስቷል። ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ እንግዲህ ጌታችንም ያው ከአንዱ ቅዱስ መቃብር ተቀብሮ ቢሆን ኖሮ ሞትን ድል አድርጎ በሚነሳበት ጊዜ በራሱ አልተነሳም፣ የቅዱሱን አጽምን ያስነሳው ብለው የተለያየ ምክንያት በፈጠሩ ነበር ነው የተለያየ ምክንያት በፈጠሩ ነበር። ይህንን ምክንያት ለማጥፋት ነው በአዲስ መቃብር የተቀበረው። ይሄ በደንብ ልያዝ ይገባዋል። ስለዚህ በራሱ ኃይል እንደተነሳ፣ በራሱ ጥበብ እንደተነሳ፣ መግነስ ፍቱልኝ መቃብር ክፈቱልኝ ሳይል እንደተነሳ፣ ከየትኛውም ቅዱስ ጋር ባልተገናኘ መቃብር ውስጥ እንደተቀበረ የሚያሳይ ነው። መጽሐፍ ቅዱስ ራሱ በአዲስ መቃብር ነው የሚለው። በዚህ አንድ ሱ ነው። ሌላው እንዴት በዝግ መቃብር ተነሳ የሚለው። እንዴት በዝግ መቃብር ተነሳ? ከዛ በፊት ሆኖ የማያውቅ ዓለም ከተፈጠረ ጀምሮ ተደርጎ የማያውቅ ነገር ተፈጸመ። እንዴት በዝግ መቃብር ተነሳ? እንግዲህ ጌታችንን ዮሴፍና ኒቆዲሞስ ዮሴፍ ኒቆዲሞስ ገንዘው ከቀበሩት በኋላ የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተመልሰው መጥተው ምን አሉ? ጲላጦስን ንጉሥ ወይም ጌታ ሆይ ያ ሰው አሉ። ማንን? ክርስቶስን ቃሉን ስሙን እንኳን መጥራት አልፈለጉም። ያ ሰው አሉ ክርስቶስን ማለት ነው። ገና በሕይወቱ ሳለ ሶስት ከሶስት ቀን በኋላ እነሳለሁ እንዳለ ትዝ አለን አሉ ተቀበሩት በኋላ እንዳለ ትዝ አለን እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለች እና አሉ መቃብሩ እስከ ሦስተኛው ቀን ድረስ እንዲጠበቅ እዘዝ አሉት። ጲላጦስን እንዲጠበቅ እዘዝ አሉት ጲላጦስ ግን ምን አላቸው? ጠባቆች አሏችሁ እንዳወቃችሁ አስጠብቁ አላቸው። ጠባቂዎች አሏችሁ፣ ስለዚህ እንዳወቃችሁ አስጠብቁ አላችሁ። እነርሱም ሄደው ከጠባቆች ጋር ድንጋዩን አትመው ማኅተም አድርገው መቃብሩን አስጠበቁ ማለት ነው የማቴዎስ ወንጌል ምዕራፍ 27 ላይ በታላቅ ድንጋይ የተገጠመው መቃብር ድንጋዩ እንደታተመ ክርስቶስ ሞትን ድል አድርጎ ተነስቷል። በጣም ይገርማል። ይሄ የሚገርም የሚገርም ተአምር ነው። የሚገርም ተአምር ነው። ይኸውም እንግዲህ ምንም ምንም የማያግደው ምንም የማያግደው መለኮት በተዋህዶ ከሥጋ ጋር በመቃብር ስለነበረ በመቃብር ስለነበረ ነው። ቅዱስ ቄርሎስ ምን ይላል? እንደተናገረው ይላል በተዋህዶ የቃል ገንዘብ ለስጋ የስጋም ገንዘብ ለቃል በመሆኑ ተፈጸመ ይላል፣ ተፈጸመ ይላል። ለምሳሌ አይሁድ ብዙ ጊዜ በድንጋይ ቀጥቅጠው ሊገሉት ሲፈልጉ እያዩት ይሰወርባቸው፣ ከእጃቸውም ይወጣ ነበር። በመካከላቸውም አልፎ ሲወጣ እያዩትም ነበር። የዮሐንስ ወንጌል ምዕራፍ 8 ቁጥር 59 ላይ፣ ምዕራፍ 10 ቁጥር 39 ላይ። ይህም የሆነው እንግዲህ እንደ ነፍስና ስጋ ተዋህዶ መለኮት ስጋን በመዋሃዱ ነው። ያለ መለኮት ስጋ መሰወር አይችልም። በነገራችን ላይ ያለ እግዚአብሔር ፍቃድ ያለ እሱ ቸርነት ስጋ መሰወር አይችልም። መለኮትን ስለተዋሐደ ስጋ የመለኮትን ገንዘብ ገንዘቡ ስላደረገ ግን ዓይናቸው እያየ መሰወር ችሏል። አላዩትም። በጣም የሚገርም ነገር ማለት ነው። ከትንሣኤው በኋላም ከአንዴም ሁለት ጊዜ ከተዘጋ ቤት በሩን ሳይከፍት የገባው በዚህ መልኩ ነው የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ቁጥር 26 ላይም እንደዚህ ይናገራል። በልደቱም ጊዜ እመቤታችን ቅድስት ድንግል ማርያም በድንግልና እንደታተመች የወለደችው ለዚህ ነው። በድንግልና እንደታተመች የወለደችው ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንደተናገረ ድንግል በድንግልና ትጸንሳለች ወንድ ልጅም ትወልዳለች ያለው በእቱም መቃብር ገብቶ እንደወጣ፣ በተዘጋ ቤት ገብቶ እንደወጣ፣ በተዘጋ ማሐፀን ገብቶ ወጥቷል። ሊደንቀን አይገባም። ሊደንቀን አይገባም። የእመቤታችን ድንግልና ዘላለማዊ ድንግልና ስለሆነ፣ ስለዚህ ሊደንቅ አይገባም። የመቃብሩን አምነን በዚህ ቤት ውስጥ ገብቶ መውጣትን አምነን የእመቤታችንን አለማመን ለምን የሚያስብል ጥያቄ ያስነሳል። ስለዚህ ይሄ ማቴዎስ ወንጌል ምዕራፍ አንድ ቁጥር ሀያ እስከ ሀያ ሦስት የሉቃስ ወንጌል ምዕራፍ ሁለት ቁጥር ስድስት ሰባት ያሉት ማየት ያስፈልጋል። መቃብሩ ማ ሆነ፣ ጌታችን ኢየሱስ ክርስቶስ ከመቃብሩ ተነስቷል። ከተነሳ መቃብሩን ማንከፈተው? መቃብሩን ማንከፈተው? ጌታችን አንዳንድ ጊዜ በቅድስት ቤተክርስቲያናችን አንዳንድ ሰዓሊያን በጣም መታረም ያለበት ስዕል አይነት አለ። በጣም መታረም ያለበት በዚሁ አጋጣሚ መናገር እፈልጋለሁ፣ ትምህርቱ ስለሆነ ምሥጢርን ምሥጢር ስለሚያመጣው ይህ በዝግ መቃብር መነሳቱን ከማመን የዘገዩ እንዳይሆን እንዳያስመስልባቸው መጠንቀቅ ያስፈልጋል። ዝግ መቃብር ከማድረግ ይልቅ መቃብሩን ይከፍቱትና፣ እንደውም የአንዳንዶቹ የሚብስ አይነት አላገባብ ስራ ይሰራሉ። አንድ እግሩን የክርስቶስን አንድ እግሩን ወደ መቃብር አወርደው አንድ እግሩን ከመቃብሩ አፋፍ ያወጡታል። በጣም ትልቅ ስህተት በጣም ትልቅ ስህተት ነው። ስለዚህ መሆን ያለበት ምንድን ነው? መቃብሩ እንደተዘጋ ክርስቶስን ከመቃብሩ በላይ ነው ማሳየት፣ ከመቃብሩ በላይ መቃብሩ ግን እንደተዘጋ። ለምን ክርስቶስ እዛ ቦታ ላይ መቃብሩ ላይ ካለ ማለት ነው መቃብሩ ጋር ካለ ክርስቶስ ባለበት ቦታ ሁሉ መቃብሩ ጋር መቃብሩ ዝግ ነው። ክርስቶስ ከሌለ ግን መላእክት ተቀምጠው መቃብሩ ተከፍቶ ሊሆን ይችላል፣ ግን ክርስቶስ ከሌለ ነው። እዚህ ጋር መጠንቀቅ ያስፈልጋል። እና ጌታችን የተነሳው መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ከሆነ መቃብሩን ማን ከፈተው ለምንስ ተከፈተ የሚል ጥያቄ ይነሳ ይሆናል። እንግዲህ በወንጌል እንደተጻፈው በወንጌል እንደተጻፈው አይሁድ ሰንበት ቅዳሜ ካለፈ በኋላ እሑድ በማለዳ ፀሐይ ሲወጣ መግደላዊት ማርያም፣ የያዕቆብም እናት ማርያም፣ ሶሎሜን ሽቱ ሊቀቡት ወደ መቃብሩ መጥተው ነበር። እንግዲህ ትልቁ ጭንቀታቸው መቃብሩን ወይም ደግሞ ድንጋዩን ከመቃብሩ ደጃፍ ማን ያንከባልልናል የሚል ነበር። እንግዲህ ድንጋዩ እጅግ ትልቅ ነበር እና አሻቅበው አይተው ድንጋዩ ተንከባሎ እንደነበር ተመለከቱ ይላል ተንከባለ እንደነበር ተመለከቱ ወደ መቃብሩ ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ ተቀምጦ አዩና ደነገጡ ይላል እዚህ ጋር አሁን መቃብሩ ተከፍቷል ያለው መልአክ ነው እንጂ ጌታችን ኢየሱስ ክርስቶስ የለም ይሄ ስዕሉ ማለት ከተሰራ ይሄ ነው እነ መግደላዊት ማርያምን አድርጎ መልአኩን አስቀምጦ ክፍቱ መቃብር ማድረግ ይቻላል በጎልማሳ አምሳል የተገለጠላቸው የጌታ መልአክ ነው እርሱ ግን እያልን እርሱ ግን አትደንግጡ የተሰቀለውን የናዝሬቱን ኢየሱስን እንደምትፈልጉ አውቃለሁ ተነስቷል በዚህ የለም አላቸው እግዚአብሔር የተመሰገነ ይሁን ተነስቷል እንጂ በዚህ የለም አላቸው ማርቆስ ምዕራፍ 16 ቁጥር 1-6 እንግዲህ ጌታችን በዝግ መቃብር ከተነሳ በኋላ ባዶ የነበረው መቃብር የተከፈተው ይህ የጌታ መልአክ የከፈተው ይህ የጌታ መልአክ ነው የከፈተበትን ምክንያት በእምነት የመጡ እነዚህ ሴቶች ያልተነሳ መስሏቸው ዘወትር በመመላለስ እንዳይቸገሩ ዘወትር በመመላለስ እንዳይቸገሩ ነው። አንድም ትንሣኤውን እንዳይጠራጠሩ በቅዱስ ማቴዎስ ወንጌልም ምን ይላል? በሰንበት መጨረሻ የመጀመሪያ ቀን ሲነጋ ይላል መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ይላል ደግሞ ሌላ ክብር ነው ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ ይላል። ሳ መላእክት ያላቸውን ክብር ነው የሚናገረው። እንዲሁም የሚናገርና ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደበረዶ በረዶ ነጭ ነበር ይላል። መልኩም እንደ መብረቅ። እንግዲህ የመብረቅ ብልጭታ ምን ያክል በተለይ ጨለማ ሲሆን አሁን ዝናብ ሊመጣ ሲል መብረቅ ብልጭ ሲል ምድሪቱን አንድ ወገግ አድርጓት ነው የሚሄደው እና እንደዚህ ነው። መልኩም እንደ መብረቅ፣ ሌላ ቦታ እንደ ፀሐይ ይላል። ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ ይላል። ማንን መልአኩን? እንደ ሞቱ መሆኑ ይላል። መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስን እንደምትሹ አውቃለሁና እንደተናገረ ተነስተዋልና በዚህ የለም የሚል ተጽፏል አላቸው። በጣም ይገርማል። የተጻፈውን ሁሉ ቅዱሳን መላእክት እያነባሉ ይተረጉማሉ ወይ? በጣም ይገርም ነገር ነው። ነቢዩ ኢዮብ ምን ይላል? ከሺህ አንድ ሆኖ ይላል የሚተረጉምለት መልአክ ቢገኝለት ይላል። ስለዚህ መላእክት ይተረጉማሉ፣ ምስጢርን ይገልጣሉ፣ የእግዚአብሔርን ቃል ይገልጣሉ፣ ይተረጉማሉ። ኖይቤ ፍራታ ለሰው ሁሉ መድኃኒት የሆነ እርሱ ክርስቶስ ተወልዶላቸዋል ማለት የቀድሞ የተነገረውን ትንቢት እነሱ አይተው ተፈጽሞ እንደገና ለረኞቹ ሁሉ ይህንን ብስራት ነግረዋል፣ ይተረኩ ማለት ነው። እና የማቴዎስ ወንጌል ምዕራፍ 28 ቁጥር 16 ነው። ደቀ መዛሙርቱ በእርግጠኝነት ትንሣኤውን ያመኑት መልአኩ ወደ ከፈተው መቃብር ገብተው መግነዙን ካዩ በኋላ ነው፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 7 ላይ ካዩ በኋላ ነው። የትንሣኤ መስራችና የትንሣኤ በኩር ማን ነው? እንግዲህ እስካሁን ድረስ ይሄን ተተናገርን። ትንሣኤ ዘክርስቶስ ምን እንደሆነ ካየን የትንሣኤው መስራች ማን ነው? ሁላችንን መመለስ እንችላለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለባህሪ አባቱ ለአብ፣ ለድንግል ለእናቱ ለድንግል ማርያምም የበኩር ልጅ ነውና የትንሣኤ መስራች እርሱ ሞትን በሞቱ ሽሮ መቃብር ክፈቱ፣ ልጅ መግነስ ፍቱ ሳይል የተነሳ የሙታንን ትንሣኤ ያበሰረን እርሱ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ዕብራውያን ምዕራፍ አንድ ቁጥር ስድስት ላይ ሉቃስ ምዕራፍ ሁለት ቁጥር ሰባት ላይ እንግዲህ ለባህሪ አባቱ ለአብና ለድንግልናቱ አንድ የበኩር ልጅ የሆነ ለበጎ ነገር ሁሉ በኩር በመሆኑ የበጎ ነገር ሁሉ በኩር በመሆኑ የትንሣኤያችን በኩር እርሱ ክርስቶስ ነው። ትንሣኤያችን በኩር እርሱ ክርስቶስ ነው ማለት ነው። እንዲህ ይላል ሐዋርያው እንዲህ ይላል አሁን ግን ክርስቶስ ላንቀላፉ በኩራት ሞት በሰው ይላል። ወይም በቀዳማዊ አዳም በኩል ስለመጣ ትንሣኤ ሙታን በሰው ወይም በተዋህዶ ሰው በመሆኑ ዳግማዊ አዳም በተባለ በክርስቶስ በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው ይላል። እንደ በኩራት ነው ማለት እንደ መጀመሪያ እንደ ጀማሪ ነው። እንደ መጀመሪያ ወይም እንደ ጀማሪ ነው ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20-23። በተጨማሪም በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው ይላል። ከፍጥረት ሁሉ በፊት በኩር ነው፣ የአብ የበኩር ልጁ ነው። የበኩር ካለ የመጀመሪያ፣ የመጀመሪያ ስላለ ግን ቀጣ ያለው ማለት አይደለም። ቀጣ ያለው ማለት አይደለም። የመጀመሪያ የእናቱ ማፀን እንደሚከፍት የመጀመሪያ ልጅ እንደሚባል የበኩር ልጅ ነው፣ ብኩርና ይሰጠዋል ማለት ነው። ዳግመኛ ሌላ ላይ ወለድ ይችላል ማለት ነው። በሰማይና በምድር ያሉትን ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው ይላል። እንግዲህ ከፍጥረታት በፊት የነበረ የፍጥረታት አለቃ፣ የፈጠረውን ፍጥረት የሚገዛ ሁሉ በእርሱ ለእርሱ ተፈጥሯልና እንዳለ እርሱም ከሁሉ በፊት ነው። እንግዲህ ቅድም ብሏል፣ ከሆነበት ዘመን ጀምሩ በዚያ የነበርኩ ይልና ሰማይና ምድርን ፈጥር ያለው ብሏል። እንግዲህ በትንቢተ ኢሳይያስ ምዕራፍ 48 ላይ ቀኝ የሰማያትን መሥርታለች እጄ ምድርን ዘርግታለች ዘርግታለች እያለ የሚናገረው እርሱ ነው። ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ አለ ማለት ዓለም ከመፈጠሩ ዘመን ጀምሮ በፊት ጀምሮ እኔ በዚያ ነበርኩ ማለት ነው። ለዘመኑ ጥንት የሌለው ፍጻሜ የሌለው ከአብና ከመንፈስ ቅዱስ ጋር በአንድነት በሕልውና የነበረ ማለት ነው። ሁሉ በእርሱ ተጋጥሟል። ሁሉ በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ የሆን ዘንድ መጀመሪያ ከሙታን በኩር ነው ይላል። በሁሉ ፊተኛ የሆን ዘንድ ማለት ከፍጥረት ሁሉ በፊት ስለነበረ የፍጥረት ሁሉ ፈጣሪ ነው የሚል ነው። እንግዲህ ቆላሲስ ምዕራፍ 1 ቁጥር 16-18። ቅዱስ ዮሐንስም እንዲህ ይላል ካለውና ከነበረው ከሚመጣው፣ በዙፋኑ ፊት ካሉት ከሰባቱ መናፍስት፣ ከታመነው ምስክር ከሙታን በኩር የምድርም ነገስታት ገዢ ከሆነ ይላል የምድር መንግስታት ሁሉ ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ይናገራል። ዮሐንስ ራእይ ምዕራፍ አንድ ቁጥር አምስት ላይ ማለት ነው። እንግዲህ ብሉ ኪዳን በብሉ ኪዳን እነ ኤልሳ ሙት አስነስተዋል። በአንደኛ ነገስት ምዕራፍ 17 ቁጥር 22፣ ሁለተኛ ነገስት ምዕራፍ 4 ቁጥ 32 እ 38 ባለው በአዲስ ኪዳንም እንግዲህ ህይወትም ትንሣኤም የሆነው ጌታችን መድኃኒታችን ረ ኢየሱስ ክርስቶስ ራሱ ባለቤቱ የመኮንኑን ልጅ የመበለቲቱን ልጅ አላአዛርን ከሞት አስነስቷቸዋል። ከሞት አንስቷቸዋል። እንግዲህ ማን ማንን? የመበለቲቱን ልጅ የመኮንኑን ልጅ እንዲሁም አላአዛርን ጭምር ከሞት አንስቷቸዋል። ይህም መጽሐፍ ቅዱሳዊ ነው። የማቴዎስ ወንጌል ምዕራፍ 9 ቁጥር 25 ላይ የሉቃስ ወንጌል ምዕራፍ 7 ቁጥር 15 ላይ እንዲሁም የዮሐንስ ወንጌል ምዕራፍ 11 ቁጥር 44 ላይ ነፍሱን በመስቀል ላይ በፈቃዱ አሳልፎ በሰጠም ጊዜ አያሌ ወይም በርካታ የሆኑ ሙታን ከእግረ መስቀሉ ተነስተዋል፣ ከእግረ መስቀሉ ተነስተዋል። ማቴዎስ ምዕራፍ 27 ቁጥር 53 ላይ ይናገራል። እነዚህ ሁሉ በኩረ ትንሣኤ አልተባሉም፣ በኩረ ትንሣኤ አልተባሉም። ምክንያት አለው። ምክንያቱ ምንድን ነው? አንደኛው በራሳቸው ኃይል የተነሱ አይደሉም። የመጀመሪያው የሙታ ትንሣኤ በኩር የሚያሰኘው ክርስቶስን የመጀመሪያው በኃይሉ ስለተነሳ ነው። እሱ ማንም አስነሽ ሳይፈልግ በራሱ ኃይል የተነሳ ነው መሆኑ። ሁለተኛ እነሱ ለተወሰነ ጊዜ ከኖሩ በኋላ ዳግመኛ ተመልሰው ሞተዋል እና ትንሣኤ ዘጉባኤ ይጠብቃሉ። ትንሣኤ ዘጉባኤ ይጠብቃሉ። ኢየሱስ ክርስቶስ ግን ከሞተ በኋላ ዳግመኛ ሞት የሌለበት ነው። ሁለተኛ ትንሣኤ ዘጉባኤ እርሱን የሚመለከቱ አይደለም። የትንሣኤ ዘጉባኤው ባለቤት ነው። በትንሣኤ ዘው ጉባኤ ለሚነሱት ሁሉ ፍርድን የሚሰጥ ኑ እናንተ አባቴ ብሩካን የሚልና ሂዱ እናንተ ርጉማን የሚል እርሱ ስለሆነ ትንሣኤን መሠረተልን እንጂ ዳግመኛ ሞት ዳግመኛ መነሳት የለበትም። ሦስተኛ ፍጡራን ናቸው እነርሱ እነርሱ ፍጡራን ናቸው። ኢየሱስ ክርስቶስ ግን የባህሪ አምላክ በመሆኑ በራሱ ኃይልና ሥልጣን ተነስቷል። ስለዚህ ዳግመኛ የሚባለው ነገር ለኢየሱስ ክርስቶስ አይታይም አይታይም። በኩሩ ነው። ለዚህ ነው በኩሩ የተባለው ማለት ነው። ዳግመኛም አይሞትም። ይህንንም እንዲህ ይላል ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ይላል ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት፣ ሞትም ወደፊት እንዳይገዛ እናውቃለንና ይላል መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በማለት ሐዋርያው ገልጦታል ሮሜ ምዕራፍ ስድስት ቁጥር ዘጠኝ ላይ ጌታችንም ራሱ እንዲህ ይላል ተኛና ሕያው ሞቼም ነበሩ እሆነም ከዘላለም እስከ ዘላለም ድረስ ሕያው ነኝ በማለት ስለ ራሱ ተናግሯል። ዮሐንስ ራእይ ምዕራፍ አንድ ቁጥር አሥራ ስምንት ላይ የሲኦል መውጊያዋ ብላ እፃው ተነስቷል። የኛ መዳን ያለም ሞትን ድል አድርጓል። የእዳ ደብዳቤ በሲኦል ያለውን ደምስሶት ተነሳ።